ክቡራትና ክቡራን ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን የወቅታዊ ዝግጅት ነው። በዛሬው የወቅታዊ ዝግጅታችን የኢትዮጵያን ኢኮኖሚ ወቅታዊ ሁኔታ እንዲሁም የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ አፈጻጸምን በተመለከተ ከገንዘብ ሚኒስትር አቶ አህመድ ሽዴ ጋር ቆይታ እናደርጋለን። አብራችሁን ቆዩ። የገንዘብ ሚኒስትር አቶ አህመድ ሽዴ ስለጊዜዎት በቅድሚያ አመሰግናለሁኝ እንግዲህ የተሟላ ማክሮ ኢኮኖሚ ማሻሻያ ከሐምሌ ወር 2016 ጀምሮ ትግበራ ላይ ይገኛል። በዚህ ትግበራ እስካሁን የተገኙ ውጤቶች ምንድን ናቸው? አመሰግናለሁ። የተሟላ ማክሮ ኢኮኖሚ ማሻሻያ ያው ከፍተኛ ዝግጅት ተደርጎበት በመንግስት ደረጃ ከዓለም አቀፍ አጋር ድርጅቶችም ብዙ ጊዜ የፈጀ ውይይት ተደርጎ በተሟላ ዓለም አቀፍ ድጋፍም እንዲሁም ደግሞ በፖሊሲ ባለቤትነት በመንግስት ሆሊስቲክ በሆነ መልኩ በከፍተኛ ዝግጅት የተመራ ነው የነበረው። ስለዚህ የመጀመሪያው ዓመት የተሟላ ማክሮ ኢኮኖሚ ማሻሻያ አፈጻጸም እጅግ በጣም ጥሩ ውጤት ያለው ነው። አንደኛ፣ የረግነው የተደረገው የማክሮ ኢኮኖሚ ማሻሻያ እጅግ በጣም ታሪካዊ ነው። የውጭ ምንዛሪ ገበያን ግብይትን፣ ለገበያ ተመንም ለገበያ መጥተው በገበያ የሚወሰን መደረጉ፣ የመንግስት የበጀት ጉድለት በብሔራዊ ባንክ ቀጥታ ብድር የማይሸፈንበት የፊስካል ፖሊሲ እንዲሁም አዲስ የሞኔታሪ ፖሊሲ ተግባራዊ ማድረጋችን፣ ኢንቨስትመንትን የሚያበረታቱ የተለያዩ የሕግ ማሻሻዎች ማድረጋችን፣ እንዲሁም የመንግስት ልማት ድርጅቶችን ውጤታማነትን እና ኢንቨስትመንትን ለመሳብ ባለው መልኩ በመንግስት የተሰሩ ያሉ ስራዎች በአጠቃላይ አንድ ላይ በምታይበት ጊዜ እጅግ በጣም ከፍተኛ ውጤት እየተገኘበት ያለበት ነው ማለት ይቻላል። የመጀመሪያው ዓመት አሁን ሊጠናቀቅ አንድ ወር ነው የሚቀረው። ከበጀት ስርዓታችን አንጻር በአጠቃላይ እስካሁን ድረስ ያለው አፈጻጸም እጅግ በጣም ያበረታታ ነው። አንደኛ፣ የምንዛሪ ግብይቱ በተረጋጋ መልኩ ነው እየቀጠለ ያለው። የውጭ ምንዛሪ የተመኑ በገበያ የሚመራም ሆኖ በገበያ ውስጥ ያለው የውጭ ምንዛሪ ተመን ሁኔታ በገበያ ውድድር ላይ የተመሰረተ ሆኖም ግን የተረጋጋ በሆነ መልኩ የቀጠለበት ሁኔታ ነው ያለው። የውጭ ምንዛሪ ግኝት በከፍተኛ ደረጃ ያደገበት ዓመት ነው። ኤክስፖርታችን ከባለፈው ዓመትና ከብዙ ዓመታት ጋር በሚታይበት ጊዜ እጅግ በጣም ከፍተኛ እድገት ነው ያለው። በታሪካችን ከፍተኛውን የኤክስፖርት ገቢ ያገኘንበት ዓመት ነው። ይሄም በሪፎርሙ የተሰራ ስራ ውጤት ነው። እንዲሁም በምርታማነት ረገድ በግብርና ዘርፍም እንዲሁም በማዕድን ዘርፍ ልማት የተሰሩ ስራዎች በሌሎች ዘርፎች የተሰሩ ስራዎች የልማት ውጤት ነው ስለዚህ የልማት ስራዎቻችን እና የሪፎርማችን ውጤት ነው ማለት ይቻላል እጅግ በጣም በተደራጀ መልኩም እየተመራ ያለ ነው የኤክስፖርት አፈጻጸም አመራር ሂደት በጣም ጠንካራ ነው ሌላኛው እድገት ነው ከኢኮኖሚ እድገት አንጻር የዘንድሮ እድገት ከባለፈው አመት በተሻለ ሁኔታ የሚበልጥ ውጤት እንጠብቃለን ማለት ነው በትንሹ 8.4 ፐርሰንት እድገት ይጠበቃል ከዛ በላይም ሊሆን ይችላል ማለት ነው። አጠቃላይ ያሉት የኢኮኖሚ አመልካቾች አሁንም ጠንካራ እድገት የሚረጋገጥበት አመት እንደሚሆን ነው የሚታመነው ማለት ነው። ስለዚህ ከኢኮኖሚ እድገት አንጻር ጥሩ ውጤት ያለበት የማክሮ ኢኮኖሚ ውጤታማ አመት ነው ማለት ይቻላል ማለት ነው። ሌላኛው የመንግስት ገቢ ነው። የመንግስት ገቢን በተመለከተ ትልቅ ገቢ ነው ዘንድሮ እየገባ ያለው። አጠቃላይ በብሔራዊ ገቢ ግብረ ኃይል ተቋቁሞ የመካከለኛ ዘመን የገቢ ስትራቴጂ በካቢኔ ጸድቆ የገቢ ተቋማትና ፖሊሲ ተቋም ገንዘብ ሚኒስቴርን እንዲሁም የገቢዎች ሚኒስቴር የከስተም ኮሚሽን፣ ሌሎችም ተቋማት በጋራ በመቀናጀት አቅም በማዳበር በጣም ሰፊ የፖሊሲ ና የታክስ አድሚኒስትሬሽን ስራዎች የተሰሩበት ዓመት ነው። በታክስ ገቢ አንጻርም እጅግ በጣም ከፍተኛ ነው ዘንድሮ የገባው ከአምናው ኦልሞስት በሁለት እጥፍ ማለት ይቻላል ማለት ነው። ስለዚህ በጀታችንን ለመሸፈን የሚያስችል ከፍተኛ የሆነ የገቢ እድገት ያለበት አመት ነው። የሪፎርሙም አንዱ ማዕከል የነበረው ገቢ ማሳደግ ስለሆነ በገቢ ረገድም በጣም ትልቅ ውጤት የተገኘበት አመት ነው ማለት ይቻላል። ሌላኛው የብሔራዊ ባንክ የምንዛሪ ክምችትም በከፍተኛ ደረጃ ነው ያደገው። ይህም በጣም ትልቅ እድገት ነው ያለው። ይህም ከውጭ ምንዛሪ አስተዳደር አንጻር እጅግ በጣም ውጤታማ ስራ የተሰራ መሆኑ የሚያሳይ ነው። ሌላ በባንኮች ያለው የቁጠባ መጠን፣ በኢኮኖሚ የሚያቀርቡት የብድር መጠን በከፍተኛ ደረጃ እያደገ ነው ያለው። አጠቃላይ የፋይናንስ ዘርፍ ተደራሽነት ለህዝባችን፣ የቴክኖሎጂ አጠቃቀም በከፍተኛ ደረጃ ስላደገ የዲጂታል ባንኪንግ፣ የሞባይል ባንኪንግ፣ የቴሌብር እና ሌሎች የመሳሰሉት አገልግሎቶች በመስፋፋታቸው እጅግ በጣም ከፍተኛ የሆነ ውጤት ነው ይመጣ ያለው። በንግድ ባንክ በኩልም የባንኪንግ አገልግሎት ዲጂታላይዝ በማድረግ ረገድ ላይም በጣም ትልቅ ስራ ነው የተሰራው። ስለዚህ በሁሉም የመንግስት የልማት ድርጅቶች ማለት ይቻላል የኢትዮጵያ አየር መንገድ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 በአጠቃላይ የማክሮ ኢኮኖሚ ማሻሻያው የመጀመሪያው ዓመት አፈጻጸም እጅግ በጣም ውጤታማ ነው። በቅርቡም የአይ ኤም ኤፍ የሶስተኛ ዙር የግምገማ ቡድን መጥቶ ውይይት አድርገን ተስማምተናል። አጠቃላይ ኢኮኖሚ አፈጻጸሙ በጣም ጤናማ፣ ውጤቱም ጥሩ በሆነ መልኩ መሆኑን አረጋግጠዋል ማለት ነው። የዋጋ ንረትንና የኑሮ ውድነትን ለመቀነስ መንግስት የተለያዩ ተግባራትን እያከናወነ መሆኑ ይታወቃል። በእነዚህ ስራዎች እስካሁን የተገኙ ውጤቶችስ ምን ይመስላሉ? መንግስት የማክሮ ኢኮኖሚ የተሟላ ማክሮ ኢኮኖሚ ማሻሻ ውስጥ በምንገባበት ጊዜ በመንግስትም በክቡር ጠቅላይ ሚኒስትራችንም ከፍተኛ ትኩረት ተሰጥቶ በአጠቃላይ ሪፎርሙ ሲቀረጽ የዋጋ ንረት እንዲቀንስ ነው አንዱ ትልቁ የተቀመጠው ግብ የነበረው። በዛ አንጻር አጠቃላይ ኢንፍሌሽን አሁን ወደ 13 ፐርሰንት ገደማ ነው ያለው። ስለዚህ ኢንፍሌሽንን በመቀነስ ረገድ እጅግ በጣም ውጤታማ ነው ማለት ይቻላል። በተለይ ደግሞ መንግስት ምንም አይነት የቀጥታ ብድር ከብሄራዊ ባንክ ሳይበደር ነው የዚህን በጀት አመት እየጨረስን ያለ ነው። ይሄ ታሪካዊ ነው። ባይ ዘ ዊ ባለፉት 30 40 ዓመታት ታይቶ የማይታወቅ ነው። መንግስት የበጀት ጉድለቱን ለመሸፈን በተወሰነ ደረጃ ቢሆን ከብሔራዊ ባንክ የቀጥታ ብድር ሲበደር ነው የነበረው። ዘንድሮ ምንም አይነት ቀጥታ ብድር ከብሔራዊ ባንክ አልተበደርንም። ገቢያችንን በማሳደግ የልማት አጋሮች የሚገኘውን ሀብት የበለጠ አማጥቶ በመጠቀም እንዲሁም ወጪ አስተዳደራችንን በማሻሻል የተሰራ ስራ ነው ማለት ነው። ስለዚህ ይሄም የማክሮ ኢኮኖሚ ሪፎርሙ ትልቅ ውጤት ነው ማለት ይቻላል ማለት ነው። ይህንን በቀጣይ ለማስቀጠል በቀጣይ በጀት አመታችን ታሳቢ ተደርጓል ማለት ነው። ሁለተኛው አዲስ ሞኔታሪ ፖሊሲ ነው። አዲሱ ሞኔታሪ ፖሊሲ እንግዲህ አዲስ የወለድ ተመን የሞኔታሪ ፖሊሲ የሚባል የወለድ ተመን በብሔራዊ ባንክ የሚወጣ አለ። አጠቃላይ ባንኮች የሚያደርጉት የወለድ ተመን እንቅስቃሴ፣ በዛ ዙሪያ ያንን ታሳቢ ተደርጎ ነው የሚደረገው። ስለዚህ እሱም ሞኔታሪ ፖሊሲው ለዋጋ ንረት አስተዋጽኦ እንዳያደርግ በመቆጣጠር ረገድም ከፍተኛ አስተዋጽኦ አበርክተዋል ማለት ነው። ሌላኛው ምርታማነት ነው። በግብርና የሰራ ነው ስራ ውጤታማነት፣ በኢንዱስትሪ የሰራ ውጤታማነት፣ በአገልግሎት ዘርፍ የተሰሩ ያሉ ውጤታማነት እንዲሁም በማዕድን ዘርፍ በሁሉም የኢኮኖሚ እድገት ዘርፎች የተሰሩ ያሉ ውጤቶች ለአጠቃላይ ምርት በኢኮኖሚ እንዲጨምር በማድረግ ኢንፍሌሽንን በመቆጣጠር ረገድ ላይ የበኩላቸውን አስተዋጽኦ አበርክተዋል። ይሄ ሆኖ ግን የኑሮ ጫና ህብረተሰባችን ላይ በተሟላ ማክሮ ኢኮኖሚ ማሻሻ ምክንያት የሚመጣውን የተወሰነም ቢሆን ጫና ለመቆጣጠር እንዲቻል መንግስት አንደኛ የነዳጅ ነዳጅ ላይ እጅግ በጣም ከፍተኛውን ድጎማ ነው ያደረግ ነው በታሪካችን ዘንድሮ። እንዲሁም ማዳበሪያ ላይ ከፍተኛው ድጎማ አድርገናል። የደሞዝ ጭማሪ አድርገናል። በተለይ ደግሞ ዝቅተኛው የደሞዝ ተከፋይ ረገድ ላይ ከፍተኛ የደሞዝ ጭማሪ ነው የተደረገው። ይሄ ደግሞ ጭማሪም የተደረገው የኑሮ ጫናውን ለመቋቋም እንዲያስችል የመንግስት ሰራተኛውን ለመደጎም ነው። ሌላ የዘይት አቅርቦት በመንግስት የልማት ድርጅቶች በኩል እንዲቀርብ አድርገን የደጎምነ ነው የምንገኘው። ስኳርም እንደዛው በደጎማም የሚቀረበበት ሁኔታ ነው ያለው። የመሰረታዊ መድኃኒት አቅርቦት ደጎመናል፣ ዘንድሮ ማለት ነው። ሌላኛው ከአስር ሚሊየን በላይ የኢትዮጵያ ህዝብ የሚጠቀምበት የከተማና የገጠር ልማታዊ ሴፍትኔት የሚባል ፕሮግራም አለን። ይህን ሴፍትኔት ልማታዊ ፕሮግራም ተጠቃሚዎችንም ወደ ስልሳ ቢሊዮን ብር በመመደብ ተጠቃሚነታቸውን ለማረጋገጥ የኑሮ ጫና በኢንፍሌሽን ጫና ለመቆጣጠር እንዲቻል መንግስት ከፍተኛ በጀት መድቦ ወደ ክልሎች ክፍያ የፈጸምንበትና በሁሉም የኢትዮጵያ ወረዳዎች ተግባራዊ የተደረገበት ነው ማለት ነው። ወደ ህብረተሰቡ የሚተላለፈው የፕሮዳክቲቭ ሴፍትኔት የሚከፈለው ገንዘብንም ደሞዙን ከፍ አድርገናል። የምግብ ለስራ ፕሮግራሙን ጨምረናል። እንዲሁም የላይቭሊሁድ የሚባለው የማህበረሰብ ኑሮ ሊደግፉ የሚችሉ የተለያዩ የልማት ስራዎች እንዲሰሩበትም ማድረግ ተችሏል። ይሄ በከተማም በገጠርም ነው። በከተማም ስራ እድል በመፍጠር ክህሎት በመፍጠር ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎችን በማደራጀት ስራ እንዲያገኙ በማድረግ ላይ ሞዴል ስራ ነው የተሰራው በአዲስ አበባ በሌሎች አካባቢዎችም ና ስለዚህ በዚህ ደረጃ ተደጉመል። ከብዙ አገሮች በሚነጻጸርበት ጊዜ የኢትዮጵያ መንግስት እንደዚህ አይነት ሪፎርም ባደረጉ አገሮች ተርታ በሚታይበት ጊዜ በከፍተኛ ኃላፊነትና የተሻለ ውጤታማነት ነው የመጣው። ኢንፍሌሽንን በመቆጣጠር ረገድ ጥሩ ውጤት ነው የመጣው። ምርት በመጨመር ረገድ ጥሩ ውጤት ነው የመጣው። ህብረተሰብ ላይ ሊፈጠር የሚችለውን የኑሮ ውድነት ጫና በመቆጣጠር ረገድ ከፍተኛ አስተዋጽዖ ሊያበረክት የሚችል የተለያዩ ድጎማዎችን አድርገናል ማለት ነው። ይሄኛው ከፍተኛ ውጤት አምጥቷል እንላለን። ይሄ በቂ ነው ወይ ከተባለ ለወደፊት አቅማችን እያደገ ሴት ደግሞ የሚታይ ነው የሚሆነው። ስለዚህ ምርትን በማሳደግ ረገድ አጠቃላይ ሪፎርሙ ስኬታማ እንዲሆን በማድረግ የሚሰሩ ተጨማሪ ስራዎች ተጠናክሮ የሚቀጥሉ ይሆናል ማለት ነው። ሌላው እንግዲህ በኢኮኖሚ ውስጥ አሁን በንግድ እንቅስቃሴ ውስጥ ኮንትሮባንድ አሁንም ፈተና እንደሆነ ይገለጻል። በተለይ ከማክሮ ኢኮኖሚ ማሻሻያ ትግበራው ጋር በተያያዘ ኮንትሮባንድ ምን ያህል ቀንሷል? አሁን ያለውንም ኮንትሮባንድ እንቅስቃሴ ለመቀነስ፣ ለመግታት በመንግስት በኩል ተግባራዊ የተደረጉ ስራዎች ምን ውጤት አስገኝተዋል? የተሟላ ማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ምንዛሪ ተመን በገበያ መወሰን ከጀመረ ጊዜ ጀምሮ በአጠቃላይ ከዚህ ከፖሊሲ ዲስቶርሽን ጋር የተገናኙ የኮንትራባንድ ግፊቶች በከፍተኛ ደረጃ ነው የቀነሱት። ማክሮ ኢኮኖሚው ለኮንትራባንድ ምቹ ያልሆነበት ሁኔታ ነው የተፈጠረው ማለት ነው። ይህንን በተለይ የወርቅ ግብይት ድሮ በኮንትራባንድ ችግር የነበረበት ሁኔታ ነው ያለው። አሁን የወርቅ ግብይት የሀገር ምርቱ ወደ ህጋዊ ገበያ መጥተዋል።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 የገበያ ውድድሮች መቆጣጠር ረገድ ላይ በንግድ ሚኒስቴር በኩል ጥሩ ስራ ነው የተሰራው። ለዛም ነው አጠቃላይ የዋጋ መረጋጋቱ ቅድም እንደገለጽኩት የተሻለ ሁኔታ ያለው ነው። ስለዚህ ይሄ ደግሞ በቴክኖሎጂ በመደገፍ ዲጂታላይዝ በማድረግ የሚኒስቴር መስሪያ ቤቱን አቅም በማሳደግ የሚሰሩ ስራዎች ተጠናክሮ የሚቀጥሉ ነው የሚሆነው። ኢትዮጵያ ከዚህ በተጨማሪ በቀጠናው አገሮች ከብዙ አገር እንጎራበታለን። ከጎረቤቶቻችን ጋር የምናደርገው የንግድ ግንኙነት፣ የመሰረተ ልማት ትስስር፣ የኤነርጂ አቅርቦትም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 የመንገድ የፕሮጀክቶች አፈጻጸም በጣም ጥሩ ነው ያለው። በተወሰነ አካባቢ ባሉ የአካባቢ ጸጥታ ችግሮች የተወሰኑ የመንገድ ፕሮጀክቶች ከመዘግየት በስተቀር አብዛኛው የመንገድ ፕሮጀክቶች በጥሩ አፈጻጸም ደረጃ ነው ያሉት። ስለዚህ በዚህም የመንገድ ዘርፍ ለማዘርፋችን ከ22 ሺህ ኪሎ ሜትር በላይ በአሁኑ ሰዓት የተገነባ ያለበት ሁኔታ ነው ያለው። ይህም መንግስት ለዚህ ሴክተር በጣም ከፍተኛ ትኩረት ሰጥቶ እየሰራ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 በጤና ልማት ዘርፍ በትምህርት ልማት ዘርፍ የተሰሩ ያሉ የልማት ውጤቶችም እጅግ በጣም ጥሩ ነው ያሉት። በአጠቃላይ ደግሞ በመንግስት የልማት ድርጅቶች የሚሰሩ የተለያዩ ፕሮጀክቶች አፈጻጸም በጣም ጥሩ ነው። በኤነርጂ ዘርፍ ያሉት ፕሮጀክቶቻችን በጥሩ መልኩ የተፈጸሙ ነው ያሉት። እንዲሁም የግብርና ልማት ላይ የተሰሩ ያሉ ስራዎች፣ የተለያዩ ፕሮጀክቶች በጣም ጥሩ አፈጻጸም ነው ያላቸው። በአጠቃላይ በመሰረተ ልማት እና በሌሎች ዘርፎች ልማት ያለው የልማት አፈጻጸም ውጤታማነት እጅግ በጣም ጥሩ ነው። ዘንድሮ የልማት ፕሮጀክቶች አፈጻጸም በመንግስትም በመንግስት የልማት ድርጅትም የሚሰሩት እጅግ በጣም ውጤታማ በሆኑ መልኩ የተፈጸሙ ያሉ መሆኑን ነው ማለት የሚቻለው። የሚኒስትሮች ምክር ቤት የኢትዮጵያን የ2018 በጀት ወደ ሁለት ትሪሊየን ብር እንዲሆን ወስኗል እና ይሄ ምን አንድምታ አለው? ይህ በጀት ምንን ታሳቢ ተደርጎ የተዘጋጀ ነው? 1.9 ከምናምን ትሪሊየን ነው ዛሬ ካቢኔው ያጸደቀው እንግዲህ ባለፉት አንድ ወራት እና ከዛ በፊትም አጠቃላይ የማክሮ ኢኮኖሚ ፊስካል ፍሬምወርክ ብንለው በቀጣይ አመታት ያለን አጠቃላይ የማክሮ ትንበያን ማዕከል አድርጎ የመንግስት የገቢ አቅምንም ተተንብዮ አጠቃላይ የሚኖረን ሌሎች ገቢዎችንም ታሳቢ በማድረግ የመንግስትንም የወጪ ፍላጎት በደንብ በመተንተን የተዘጋጀ በጀት ነው። ለመስሪያ ቤቶች የበጀት ጣሪያ ሰጥተን ከመስሪያ ቤቶች ጋር ስርዝር ውይይት አድርገን በተግባባንበት መሰረት አጠቃላይ እንግዲ ፊስካል ፖሊሲ አንዱ መገለጫ ዋናው በጀት ነው። ስለዚህ የሚቀጥለው ዓመትም ከፍተኛ ገቢ እንደሚሰበሰብ ታሳቢ አድርገናል ማለት ነው። በገቢ የተጣለው እቅድ ከፍተኛ ነው። ስለዚህ ሁሉም በዚህ መረባረብ ይኖርበታል ማለት ነው። ሌላ የተጀመሩ የልማት ስራዎችን ማስቀጠል አንዱ የበጀቱ ጉዳይ ነው። እንዲሁም ማህበራዊ ድጎማዎች ቅድም ያልኳቸው ማህበራዊ ድጎማዎች በተወሰነ ደረጃ ቢሆን የሚቀጥለው ዓመትም የሚቀጥሉበት ሁኔታ ይኖራል ማለት ነው። እነዚህንም ታሳቢ ያደረገ የክልሎች በጀትንም የጨመርንበት ሁኔታ ነው ያለው። ስለዚህ በአጠቃላይ የተረጋጋ ማክሮ ኢኮኖሚ ከማስቀጠል አንጻር ከብሔራዊ ባንክ ምንም አይነት ቀጥታ ብድር አንበደርም። የሚቀጥለው ዓመትም ገበያችን የማሳደግ ስራ በከፍተኛ ደረጃ እንሰራለን። ከልማት አጋሮች ያለን የበጀት ሰፖርት እና ሌሎች የፕሮጀክት ፋይናንሲንጎች ተጠናክሮ እንደሚቀጥሉ ታሳቢ አድርገናል ማለት ነው። በአጠቃላይ የሚቀጥለው ዓመት በጀት በመጠኑም ከፍተኛ ነው ሰፊ የልማት ውጤት እንዲያመጣ በተለይ ደግሞ ባለፉት አመታት የሰራናቸው የልማት ስራዎች አገልግሎት እንዲሰጡ ለማድረግ ደግሞ የመደበኛ በጀትንም ታሳቢ ያደረገ አጠቃላይ ያሉትን የልማት ውጤቶች ለማስቀጠል የእነዚህ አጠቃላይ የማክሮ ኢኮኖሚ ሪፎርሞቹ በሚቀጥለው አመትም ተጠናክሮ የሚቀጥሉ መሆኑን ታሳቢ ያደረገና አዲሱን የመኒተሪ ፖሊሲ፣ አዲሱን የፊስካል ፖሊሲ በተለይ ደግሞ ከብሔራዊ ባንክ ምንም አይነት ቀጥታ ብድር እንደማይኖር ታሳቢ አድርገን ገበያችንን ማሳደግ ላይ ትኩረት አድርገን የደፊሲት ፋይናንሲንጉም እጅግ በጣም በጣም በዝቅተኛ ደረጃ እንዲገደብ ተደርጎ የተሰራ በጀት ነው። እንግዲህ አጠቃላይ ኢኮኖሚ እድገታችን እያደገ ስለሆነ የፊስካል መቀማቀማችንም በዛው ልክ ማደግ ይኖርበታል። ስለዚህ አጠቃላይ የመንግስት የትኩረት አቅጣጫዎች ከልማት አንጻር፣ ከማክሮ ኢኮኖሚ አንጻር፣ የህብረተሰብ አገልግሎትን በማሳለጥ አንጻር፣ የክልሎችንም የበጀት አቅም ከማሳደግ አንጻር ታሳቢ ተደርጎ የተሰራ ነው። ስለዚህ የተጀመሩ ጠንካራ እድገቶችንም ለማስቀጠል በከፍተኛ ደረጃ የሚያግዝ በጀት ነው የሚሆነው። የገንዘብ ሚኒስትር አቶ አህመድ ሽዴ የኢትዮጵያን ወቅታዊ የኢኮኖሚ ሁኔታና የማክሮ ኢኮኖሚ ማሻሻያ ትግበራን አስመልክቶ ላነሳናቸው ጥያቄዎች ስለሰጡን ሰፊ ማብራሪያ ከልብና አመሰግናለን። አመሰግናሉ ከገንዘብ ሚኒስትር አቶ አህመድ ሽዴ ጋር ያደረግነው ቆይታ ይህን ይመስላል። ፕሮግራሙን በማዘጋጀትና በማቅረብ ጌታቸው ባልቻ አብሬያችሁ ቆይታ አድርግ ያለሁኝ